ሰላም እንዴት ናቸው? እንኳን ወደ ዳሎል ጌመር ዩቱብ ቻናል በሰላም መጣችሁ። ከአንድ አመት ከምናምን በኋላ አዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ በፐብጂ አስቂኝ ሞሜንቶች እንደምናየው በታሪክ ሊደገሙ የማይችሉ ኢቨን ማለት ነው። ታሪካዊ የሆኑትን ትንሽ ኦልድ የሆኑ ክሊፖች ናቸው። እንደምትወዳቸው ተስፋ አደርጋለሁ ላይክ ሼር ሰብስክራይብ ያደረጋችሁ ከብዙ ጊዜ በላይ በፊት አሁን በኋላ ስለመጣን ብዙ ቪዲዮ ይኖር ይችላል። ላይክ ሼር ሰብስክራብ ያደረጋችሁ ቫይራል እንድታውጡ ስላቸዋለ ወደ መጀመሪያው ክሊፕ መተናል። ኢትስ ቪክተር የተባለው ተጫዋች ነው። አሁን ያለበትን ኢፒክ ሞሜንት የሚያሳየን ጀለስ ግሪኔድ እየረገነ ውስጢ እኔ ምን ይመተዋል። ወረወረች ተመልሶ ወጣል። ዘሰከንዲ ዘመቅርቅር ተቀርቅሯል። በቃ ኦልሬዲ ደግሞ ይህን የሚሰጋ ሞሎኬታ አድርጎታል። ሊሞክርባት ነው ወንፓስቲክ ቦምፓስቲክ ደግሞ ባህሩን የሚቀጥለው ሁለት ቁጥር ኖር ተደርጋለች። ት ኤኔሚያቸው ተመቷል። ሬድ ዞ መጥቷላቸው ሂዝ ላይክ ሂዝ ፕሮ ሆኖ ምናምን እነሱ በዞኑ ምክንያት ሲጠርፉ አስባችሁታል። አራት ቁጥር ደግሞ አጉል እንትን እንትን እያጫወታት ነበር ይመታት ነበር ዞኑ ኖር

ያለው ላይ አሮጌ ናቸው። የፐብጂ ኦልድ ናቸው፣ ግን ያው ፋኒ ሞሜንት ስለሆኑ መቼ ማረጁ። ከዛ በኋላ እስቲ ጀለስኮክ እያረገ ነው። የግሪኔድ ኪንግ ነው እንደ እስቲ ምን እንደሆነ ከእናንተ ኩል ነው። እኔ ቪዲዮዎችን እያየሁች ያለሁት በኤዲቲንግ በኩል አሁን ከዚህ በኋላ እንዴት እንዴት እንዴት መጣው? ወይኔ ወይኔ ወይኔ ወይኔ አሁን መመታት የነበረበት አደለም። እዚ ሲን ሮስ ሎዝ ሪፕሌቱ ስቲቀ ግሪኔድ ኮክ እያደረገ ነው። ምን ላይ ሆነ ነው እንደዚህ መኪና ላይ ነች። ስ ምንድን ነው የሚያሳዝን? አሁን እዚህ ኔሜ ለምን ሆነ? ያሳዝናል። ስቲቀ እየወረወረች ነው።

ማን ሊወጣ? አስር ሰከንድ ማቆይ ግን እስቲ እንትን እያለው ነው ያለት ያስቸግረው ነው ማንም በሌለበት ማለት ነው። ስ ስንት ነው ሳላ ያለው ሁለት ከስት ውጭ ያሉ እየፈለገ ነው እየፈለገ ሜቢ አሁን እንዳይሎቹ እንዳንዳንዶቹ ስልሳ ምናምን ህል ሰው ዝም ብሎ ካምፕ አድርገው እንዳይሆን ነው የምፈራው። ሶስት ኤነርጂ እየጠጣ ነው ኤነርጂ ኖርማሉን እሺ ውሰት ውሰት ኖርማል እሱ መፋራ ነው።

የእንሱን በጂ ዞን እየጠበበና እያዋኘ ነው። አሁን ይሽ የምንገር ነው። በቃ ዞኑ ጫዋቸዋል ነው ስ ይህን ደግሞ ያ ነፍሱ እያለቀ ነው። ነፍሱ እያለቀ ነው። አንድ ቁጥር፣ ሶስት ቁጥር፣ አራት አራት ወይ ሶስት ቁጥር ላይ ሁለት ቁጥር አለ መሰለኝ። ነው ሞታል መሰለኝ። እሱም ላይ የድድ ምልከት አለበት የለ ዞኑ እየጠበበ ነው። ዞን እየጠበበ ነው። ሶስት ቁጥር እያወራሁ ነው በማይክ ሁሉም የሉም። አራት ቁጥር እና ሶስት ቁጥር አሉ። ለቁጥር የለችም ሊደፋ ነው። ፖቭ አንድ ቁጥር በጣም ቅርብ ያለው እሱ ነው። ለውሀው ለዞኑ ቀይ ሆነ። ቀደስ ከዚህ በላይ ማ ይኸው ዳዊ ግን ይሄ የሚያስገርም ሚና ያለ ስ ይሄ የሌላኛው ቲሜት ነው። ሶስቱ ሁለት ሶስቱ ወጥተዋል ግን እሱ ብቻውን ሆነ። በላቸው፣ ይመቸው። እሺ እየመጣ ነው እየመጣ ነው እየመጣ ነው እየመጣ ነው። ጸንድ ቦታ ነው ደግሞ የተኮሰው መሬት ራሱ ምን የማይጎዳው። እሺ እንቀጥል፣ እንቀጥል፣ እንቀጥል፣ እንቀጥል። ባድ እያደረገ ነው ለዞኑ ብሎ ግን መኪና ነው እየወረደ ያለው፣ እየወረደለት ነው። በቃ ልክ ሲወርድ መኪናውን ያገኛል፣ ይሄዳል። ወይኔ ወይኔ ወይኔ! መኪናው ገባ፣ ተቀረቀረ ተቀራራ ተቀረቀረ። አጠገቡ ሲወርድ ሲጀምር ያስታውቃል። የድሮ ፐብጂ ግን ያምር ነበረ። በነገራችን ላይ ቆል በቃ በስጅ በቅ በሚቀጥለው ቪዲዮ እንገናኛለን። የሚቀጥለው ቪዲዮ የሚሆነው ስለ ቲፒን ትሪክ ስለ ፐብጂ ነው። ኮሜንት ላይ ይለቀቅ ለምትሉ ደስ ይለኛል። በቃ ከሚቀጥለው ቪዲዮ ላይ ደግሞ ፐብጂ ላይ ከቢግነሮች ወይም ጥሩ በቃ ያስፈልጋሉ የምላችን ቤስት ቲፖች እንለቅላቸዋለሁ። ባይ ባይ። ላይክ፣ ሰብስክራይብ፣ ሼር